እዛን ጊዜ እኔ የሚመስለኝ እንግዲህ አቅም ስለሌላቸው እንድታግዛቸው ነው፣ በኢኮኖሚ ደረጃ እሷ ያላት ልጅ ናት። እኔ ነበረ ወስደውብኛል። ሶስት ቀን አስረው ደፍድበውኝ ላ ወሰዱብኝ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የአዲስ ዓለም ቻናል ተመልካቾች እንዲሁም ቤተሰብ የሆናችሁ ቤተሰብ ያልሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። ዛሬ የመጣነው እንግዲህ እጅግ ተወዳጁና እጅጉኑ አንበሳ የሆነው ጋዜጠኛ የልዑል ጉዳይ ነው። የልዑል ጉዳይ ስንላችሁ የገዛ ፍቅረኛው ላይ ዛሬ ላይ ምን ላይ ደረሱ የሚለው ነገር ነው። እንግዲህ ያው ፍቅረኛው እንደምታወቀው በቅርብ ጊዜ እሱ በአቶ መስፍን ጉዳይ በተለያዩ ወንጀለኞች እና በእነሱ ጉዳይ እየተሯራጠ የገዛ ፍቅረኛው ደግሞ በገዛ ቤተሰቦቿ በደልና ግፍ እየደረሰባት ነበረች እና በአሁን ሰዓት ላይ ደግሞ እጅግ የሚያሳዝነው ነገር የልዑል ፍቅረኛ ያለችበት ራሱ አልታወቀም ማለት ነው። እና በደሉ እያደረሰባት የነበረው የገዛ የአባታ ወንድም እና የእሷ ደግሞ አጎት የሚሆን ነውና እጅጉ ያሳዝናል። የአጎትና የአጎት ሚስት ማለት ነውና የሁለተኛ አጎት ሚስት፣ እዚህ ጋር እንግዲህ ትንሽ ስለሚገባ በቪዲዮ ታይታላችሁ። ይሄ ሌላኛው አጎት ነው እንጂ ዋነኛው አጎት አንደኛው አይደለም። እንግዲህ የዘላለምን በፊት ታውቃላችሁ፣ የልዑል ፍቅረኛ ማለት እችናት። እና የሆነ ጊዜ በቪዲዮ ከእናቱ ጋር አስተዋውቆ ነበረ። ትዝላችሁ እንደሆነ ልዑል ታሞ ከተሻለ በኋላ የሆነ ጊዜ ጉዳት ደርሶበት ነበረ። በዛ ጊዜ ላይ እንግዲህ ከዛ ካገገመ በኋላ አስተዋውቆ ነበረ። መልካም ሴትና ርህሩና ለሰዎች የምታዝን ጥሩ ሚስት እንደሆነች ማለት ነው። እና እዚህ ጋር የምታቁት እሷን የሚያሰቃዩት የነበሩ ሁለት ዜጎች ናቸው። ሁለት አንድ እቺ የሁለተኛ የአጎት ሚስናት ይሄ ደግሞ ዋነኛው አጎት ነው። እና የገዛ የወንድማቸው የእሱ የወንድሙ ልጃቸው እንኳ ባዳናት። ግን የገዛ የወንድሙ ልጅ ለገንዘብ ብሎ ለሀብት ብሎ ትላንት እነሱ በጋራ የነበራችሁን ሀብት ተካፈሉ፣ አለቀ። ነገር ግን ዛሬ ላይ ልዑል ፍቅረኛ የምትሆን ሴት ናት። የአባቷን ሀብትን በስነ ስርዓት እየተቆጣጠረች ያለችው ስለዚህ ያንን ሀብት እንግዲህ ለእኛም መሰጠት አለበት በሚል ተልካሽ ሀሳብ ነው እንግዲህ ልጅቷን እዚህ ጋር እያሰቃዩት የሚገኙ። እዚህ ጋር የምታያቸው ደግሞ ባልና ሚስት አይደሉም። እቺ ጋ ያለችዋ የዚህ ሰውዬ የወንድሜ ሚስት ናት። እና ግን ከእሱ ጋር ራሱ ስትማገጥ በብዙ በብዙ በብዙ ነገር እንግዲህ የዛ ቤት የነበረች ሰራተኛ እያንዳንዱ ታሪካቸውን ነግራለች ማለት ነው። መግቢያ ላይ የነበረቿ ሰራተኛቸው ነበረች። የመጀመሪያ ላይ ደግሞ እዚህ ጋር እሷው እንደማውጡት ጥሏዋታል። እችና ሰራተኛዋ የቤዳቸው ሚስጥር እያንዳንዱ ነገር ታውቃለች፣ የሚያደርጉትን ነገር ታውቃለች። ስለዚህ አስቡት፣ ምን አይነት ድፍረት ቢኖር ነው አንድ የወንድ ሚስ ከአንድ ወንድም ጋራ እስከ እንደዛ ነት ድረስ መሄድም? እጅግ በጣም ያሳፍራል በእውነት ማለት ነው እና ስለዚህ እቺ እዛ እነሱ ቤት ትኖር ነበረ ትሰራ ነበረ፣ እያንዳንዱ የቤቱን ሚስጥር እያንዳንዱ ነገር ታውቃለች። እና ኤልሳም ደግሞ የልዑል እጮኛ የሚደርስባትን በደል ሁሉ እቺ ታውቅ ነበረ። ነገር ግን እኔ ልናገር እንዲህ ስትል አይ አባቴ ኑር እኔ ምንም ልሆን ትል ነበር። አንዳንድ ጊዜ ለራሳችን በሽታ፣ ለራሳችን ድካም፣ ለራሳችን የማይፈለግ ጭንቀት ውስጥ ከተን የሆኑ ሰዎችን ለማዳን የምናደርገው ነገር ያንን ሰው ማዳን የምንችለው እኛ ኖረን ነው እንጂ እኛ ከሞትን በኋላ አይደለም። ዋናው ደግሞ ለሚያስፈልጉን ሰዎች የሚፈልጉትን ወይም ከዛ ውስጥ እንዲወጡ የምንችለው ነገር እጥረት ማድረግ ነው እንጂ እንዴት ራሳችን የተጎዳን የሆንን ሰውን አትርፋሉ ብለን ማሰብ እንችላለን? ይሄ በፍጹም በፍጹም ማለት ነውና እቺ እንግዲህ የልዑሉ ፍቅረኛ እንደዚህ አይነት መከራን እየተካፈለች ነው። እሱ የሆነ ሰዎችን ቤት እያዳነ በሱ ቤት ደግሞ እንደዚህ አይነት ነገር በጣም እጅጉ በጣም በጣም አሳፋሪ ነው። ኢትዮጵያ ላይ በአሁኑ ሰዓት ላይ በገዛ ቤተሰብ በገዛ ቤተሰብ የኛ በምንላቸው ሰዎች ምን እየተደረሰብን ነው? ምን እየሆነብን ያለው ማለት ቤተሰብ የምንለው ሰው ምን እየሆነ ነው? ይሄ ሀብት ንብረት ዛሬ ላይ ጥለኑ ለምን ሄዱ? ለምን ክፋትን መጥፎነትን ታይ ለትውልዶቻችን ለልጆቻችን ቄምን በቀል ለምን እያወርስን እንሄዳለን? ጥለሉን ለምን እንሄደው ነገር ለምን ክፉ እንሆናለን? ዛሬ ላይ እንደዚህ ስቃይ እያሳዩ እንደዚህ የሆኑ እርግጠኛ ላይ ነገ ላይ የሚመጣ ትውልድ የገዛውንም በገዛ ወንድሙ ላይ ክፉ እንዲሆን እንዲጨካከል፣ እንዲገዳደል ጭምር እያደረገ ያለ ነው። እና ከዚህ ድርጊታችን ብንቆጠብ፣ በእውነት በዚህ ድርጊታችን ብንቆጠብ ብዬ ዛሬ እኛ ጥለን ልንሄድ እንችላለን ነገ ምን ወልዳችሁ ልጆች አሉ አሉ እኮ ልጆች ለምን ክፉ እንሆናለን እና ብንቢያ ዘራችን ይሄ ምን ዘራው ዘር መልካምን ፍሬ የሚያፈራ መሆን አለበት እና እንደዚህ ባንሆን ጥሩ ነው እውነት ለመናገር ዞሮ ዞሮ እንግዲህ እርግጠኛ ነኝ በቅርቡ ኢልሳይ ትገኛለች አይደለም ለነዚህ ለስንቱም ሆኗል ማለት ነው ይሄ ልጅ እውነት ለመናገር ሁላችሁም በጸሩ ታስቡት የምንችል ያው ያ ነው እንግዲህ፣ ቻናላቸውን ሼር አድርጉላቸው። በእውነት ከሚሰሩት ስራና የሚያላቸው እይታ እጅግ ዝቅ ያለ ነው። ሰብስክራይብ ቢሆን ስለዚህ እንያቸው እናበረታታቸው ማለት ነው። በእውነት እኛም እየተማርን ነው። እኛ እነሱ በሚሰሩ ስራ እኛም እየተማርን ነው። እያንዳንዱ ነገር እኛ እዚህ ጋር መሆናችን ቢቻል ነገ የሆነ ነገር ቢደርስብን ለችግራችን መፍትሄ ብለን የምንጠራቸው ሰዎች ሊሆኑ ይችላሉ። እስኪ እኛም ወደ ራሳችን ወደ ቀልባችን እንመለስ። ምን እየሰራሁ ነው? ምን እያሰብኩ ነው? ምንድን ነው የሚለው ነገርም እስቲ የራሳችንም ላይ ዞር ብለን ማየት አለብን ማለት ነው። እውነት ለመናገር ኢትዮጵያ ላይ የሚሆን ነገር ፈጽሞ ኢትዮጵያ የሚወክላት ነገር አይደለም። እጅግ አሳፋሪ፣ በጣም በጣም በጣም እንጃ። በሀገራችን የምናፍርበት ደረጃ ላይ ደርሰናል። ከሰዎቹ አንጻር፣ በሀገር ሳይሆን በሰው ነው እንግዲህ የምናፍረው። በፊት የሚገድለው የአረብ ሀገር ሰው ነበረ፣ ብዙ ነገር የሚበድለው የአረብ ሀገር ሰው ነበረ። ዛሬ ላይ በገዛ ቤተሰብ፣ በገዛ ወገን፣ በገዛ ስጋና ደም ከሆነ ቤተሰብ ጋር ይሄን ያህል ችግር ውስጥ መግባት ይሄን ያህል መከራ መቀበል በጣም ያሳፍራል። በጣም በጣም አንዳንድ ጊዜ ወደን አይደለም እዚ አገር ከመኖር፣ እዚ የምንለው ወደን አይደለም ከሚሆነው ነገር አንጻር ነው። የሰው ልጅ ሰላም ከሌለ መኖር ምን ዋጋ አለው? ከምንም በላይ ለሰው ልጅ ሰላም ያስፈልጓል። ሰላም ከሌለም ቢኖረንም ራሱ ደስተኛ አይደለንም። እንደዚህ መከራ እያየን ነው። የመጨረሻ የመስፍንን ጉዳይ አይታችሁታል። ምክንያቱም የሰ እንባ መጥፎ ነው። ራሳችሁን በራሳችሁን የምታጠፉት ማንም ገዳይ ማንም አይመጣባችሁም። እና አባካችሁ ከእንደዚህ አይነት ነገሩላችን የምንጠበቅ ስለነበረን ቆይታ ከልብ እናመሰግናለን። ማሮችዬ፣ ፍቅሮችዬ ላይክ፣ ሰብስክራይብ አድርጉ እና ኮሜንትም አስቀምጡ ማለት ነው። እንግዲህ ትልቁ ነገር የልዑል እጮኛ በሰላም መጥታ እግዚአብሔር የሚያመሰግንበትን ቀንና እንባው የሚታበስበት ቀን እንዲሆን እኔም ጸሎቴ ነው። ሁላችሁም ጸሎት አድርጉ ለዚች መልካም ሴት። ይህ የሚገባት አይደለም፣ በፍጹም የሚገባት አይደለም። በእውነት ለመናገር ማለት ነው መልካም ከሰራ በመልካም ስፍራ ላይ መልካም ነገር ማግኘት አለበት እና እንኳንም የልዑ ልጮኛ ሆንሽ ጌትን ብትሆኝ ትመጫለሽ። በእውነት እኛም በጸሎታችን እናስባችኋለን እና የአዲስ አለም ቤተሰብ የሆናችሁም ያልሆናችሁም በዚህ ላይ እንግዲህ ሀሳቡን ስጡ። እራሳችንም እስቲ ወደኋላ ዞር ብልን እኔ ማነኝ የሚለው የራስነት ጥያቄ ምን ይኖረናል ብዬ አስባለሁኝ። ሁላችሁም አመሰግናለሁኝ። መልካም ቀን ይሆንላችሁ።